የረጅም ዘመን ታሪክ ባለቤት ሰፊ ብዝሃነት፣ የተለያየ ባህልና ወግ ባለቤቷ ኢትዮጵያ ታሪኳ በብዙ ውጣውረዶች፣ ትግሎች፣ ደግሞም ጀግንነቶች የተሞላ ነው። ይቺ ታላቅ አገር የጋራ ትርክትን የሚጋሩ እና በጋራ ሀገር የገነቡ ህዝቦች ባለቤትም ጭምር ናት። ሆኖም አሁን ላይ በኢትዮጵያ የሀገረ መንግስት ግንባታ ያልተጠናቀቀ በመሆኑ እዚህም እዚያም ለሚፈጠሩ ችግሮች መንስኤ ሲሆን ይስተዋላል። እየሰፋ የመጣውን ልዩነት ለማጥበብና ወሳኝ በሆኑ ሀገራዊ ጉዳዮች ላይ መግባባት ለመፍጠር የተቋቋመው ብሔራዊ የምክክር ኮሚሽን በአብነት ይነሳል። በዚህም የማይፈታ ችግር እንደሌለና ቢኖር እንኳን ለህዝበ ውሳኔ የሚተው ይሆናል። የሀገረ መንግስት ግንባታችን መሰረት ለመጣል የብሔራዊ ምክክሩ በጣም በጣም በጣም ወሳኝ ነገር ነው። ማንኛውም ወደ ጎን የማይታውበት አካታች ህዝባዊ ምክክር ነው የኮሚሽኑ ስራና፣ ማንም ኢትዮጵያ ሊዳር ላይ የማይታውበት ሁሉም ሁሉም ኢትዮጵያ፣ ወደ 16 መደቦች ሊኖሩ ይችላሉ ኢትዮጵያ ውስጥ ማለት ነው ወጣት ሴቶች፣ መምህራን፣ ምናምን እያልሽ ማለት ነው። በብዙ አይነት ሁሉም ይወያያሉ። ሁሉም ወደ ዳር የማይታወት ትልቅ ትልቅ ቤት ትንሽ ሳይባል ሁሉም ተወያይተው አንዱ አንዱን አዳምጦ የማንግባባበት ነገር ካለሳ ለህዝበ ውሳኔ እናሳልፋለን። በዛም ካልሆነሳ እሷ ለምርጫ ትተዋለች ማለት ነው። ሌላው ህዝቡ በአብሮነት ያሳለፋቸው በርካታ የጋራ ትርክት ባለቤት ሲሆን ይህንንም በጋራ ማንነት መገንባት ላይ መድገም ይገባል። ማንኛውም ወራሪ ኃይል ሲመጣ በአንድነት ነው የምንነሳው። ይሄ በጣም የሚያምር የጋራ ትርክት አለን። ነገር ግን ይሄን ጀብድ ይሄን የአገርን ሉዓላዊነት አስጠብቀን የቆየነውን ትርክታችንን በሌላው አልደገም ነውም፣ ደህንነትን በማሸነፍ አልደገም ነውም፣ የጋራ ማንነት በመገንባት አልደገም ነውም የጋራ ሀገረ መንግሥት በመገንባት አልደገም ነው። ስለዚህ ምንድን ነው እንደ አድዋ ያሉ ምርጥ የጋራ ታሪካችን ትርክታችንን ከፍ እያደረግን የወደፊቱ ኢትዮጵያ ላይ የጋራ ትርክት እንገነባለን። ምን አይነት ኢትዮጵያ ነው የምንገነባውን ለአፍሪካውያን ዋስ ይሆነች ለአፍሪካውያን ጥብቅና የምትቆም ብቻ ሳይሆን ዋስትና የሆነች ኢትዮጵያን እንገነባለን። የጋራ ትርክት አይደለም የሚቀድመው የጋራ አላማ እንጂ የሚሉ ሀሳቦችም ተነስተዋል። ታዲያ አላማው ላይ መምከር ያስፈልጋል። የጋራ ትርክት አይደለም የሚቀድመው የጋራ አላማ ነው። የጋራ አላማን ለማሳካት ነው የጋራ ትርክት የምናበጀው። ስለዚህ አላማው ላይ በተወሰነ መልኩ በጥልቀት መነጋገር፣ መወያየት የሚያስፈልግ ይመስለኛል። ትርክት ግብዓት ነው፣ ያንን አላማ ለማሳካት የህዝብን የአብሮነት ስሜት ለመገንባት ማለት ነው። ተተኪው ትውልድ የሚሰራው ከሚያለያይ ይልቅ አሰባሳቢ ትርክትን ማጠናከር ሲቻል ነው። ቀጣዩ ትውልድ አእምሮው ሊበጅ ይችላል ብዬ የማስበው ይሄ ከሚለያየን ይልቅ የሚያቀራርበን ነገር ይበዛል፣ ወይም የጋራ እጣ ፈንታችን ትናንትም ብዙ ነገሮችን በጋራ አልፈናቸዋል፣ ነጋችንም የጋራ ነው በሚለው ዙሪያ የሚገነባ ነው የሚመስለኝ። በሌላ በኩልም የተሳሳቱ ትርክቶችን እያረሙ የተሻለች ሀገርን ለትውልድ ማስተላለፍ እንደሚገባም ምሁራኑ መክረዋል። የተሳሳቱ ትርክቶችን ደግሞ እያስተካከልን ትክክለኛ ትክክለኛ ሚዛናቸውን የጠበቀ ትርክት እያስቀመጥን ሌላስ ምርጥ ምርጥ ታሪካችንን ደግሞ እንደ አድዋ ያሉ ሉዓላዊነታችንን አስጠብቀን የቆየን ብቸኛዋ ኢትዮጵያ ላይ ባዜ የድል ቀን ነው የምናከብረው። ሁሉም የአፍሪካ ሀገር የነፃነት ቀን ነው የሚያከብረው እኛ የድል ቀን ነው የምናከብረው። ድል እንጂ የነጻነት ቀን እኛ ድሮም ነጻነት ማለት ነው። ለሺ ዓመት ነጻ ነበር፣ ነጻነታችንን አስከብረን የቆየ ነገሮች ነን። ይሄ ትልቅ ትርክት ነው። የሚያላይ ትርክትን ቀድሞኑ በእጃቸው የያዙ ሰዎችን ከእጃቸው ለማስጣል ብዙ ስራ ይጠይቃል። ወጣቱ ላይ ደግሞ የአብሮነቱ ቅር መስራትም ግድ ይላል። ይሄንን ትርክት ይሄ ከፋፋይ ትርክቱን ከአገራቸው ከእጃቸው ላይ ለማስጣል ብዙ ስራ ይፈልጋል። ይህንን ለማንም ግልጽ ነው ግን በሌላ ትርክት ያልተበጀውን እየተበጀ ያለውን ማህበረሰብ ግን በጋራ ወጣቱን ማለት ነው። በቁጥር ደግሞ እሱ ነው ብዙ የሚሆነው። እስከ 67 ፐርሰንቱ ገና ኢመርጂ እያደረገ ያለ የማህበረሰብ ክፍል ነው ተብሎ ነው የሚነገረው እና እዛ ማህበረሰብ ላይ ይሄ የአብሮነት የአእምሮ ውቅር ቢሰራ ነገን በተሻለ ሁኔታ ላይ ያገኘዋል። ታላቁ የኢትዮጵያ ህዳሴ ግድብ አሰባሳቢ ትርክታችን ነው የተገነባበት ሂደት የመቻል ምልክት መሆኑን የኢትዮጵያውያን እጣ ፈንታ ተሳስሮ እንዳለ ማሳያ መሆኑንና ነገም ይሁን ከነገ ወዲያ በሌሎች ትልልቅ ስራዎች እንደሚደግሙት መንገርም ይገባል ግድብ ወይም ህዳሴ ያለቀበትና አሁን እየተነገረበት ያለበት መንገድ ትውልዱ አእምሮ ውስጥ ምን አይነት እኛ እኮ እድለኛ ትውልድ ነን ወይንም በዚች ሀገር ተባብረን አድዋን የደገምንነን እያለ ነው እየነገርናቸው ያለ። ስለዚህ የነገ አፈንታቸው ተሳስሮ እንዳለ ተባብሮ ይህንን ነገር እንደሰሩ ነገ ይህንን በሌላ መልኩ ሊደግሙት ሊሰልሱት እንደሚችሉ ይሰማቸዋል ብዬ ነው የማስበው። ወሳኝ ሀገራዊ ጉዳዮች ላይ መግባባት እንችላለን። እኔ አንቺ ጫማ ውስጥ ቆሜ አንቺ የኔ ጫማ ውስጥ ቆምሽ ካዳመጥሽን ካዳመጥኩሽ ማለት ነው። በዛ ሁኔታ ደግሞ ችግሮች ይፈታሉ ብዬ አስባለሁ። ወሳኝ የሆነ መደላደል በዚህ ለመጪው ትውልድም ሀገራዊ ትርክትን እየገነባን ስንሄድ ልማት እየመጣ ሲሄድ፣ ብልጽግና እየመጣ ሲሄድ ትናንሽ ነገሮች በደህንነት ምክንያት የሚመጡ አጀንዳዎች አሉ። ደህንነት የሚያመጣው አንድ ሺ አጀንዳ አለ። እየተቀረፉ ይሄዳሉ። በሌላ በኩል የተጀመሩ የሀገረ መንግሥት ግንባታ ሂደቶች ለትውልዱ ተስፋ ሰጪ ናቸው። ከታለመለት ለመድረስ የሊቃኑ አስተዋጽኦ ወሳኝነት አለውና የበኩላቸውን ሊወጡ እንደሚገባ አመላክተዋል።